ሀገር ከቤተሰብ እንደሚጀምር ሁሉ ቤተሰብ ደግሞ ከልጆች ይጀምር። አሁን ያለው የልጅ አስተዳደግ ከባህል ከእምነት፣ ከታሪክ አንጻር ሲታይ እንዴት ይቃኛል። መንፈሳዊ እይታውስ ምን ይመስላል የሚለውን በልጆች አስተዳደግ ዙሪያ ሰፋ ያሉ ፕሮግራሞችን ይዘን መተናል። አብራችሁ እንድትቆዩ በአክብሮትም ጋብዛችሁ፣ አብዮት ልዲ ነኝ። ወደ ፕሮግራማችን እንለፍ። እውነታ እውነታ ነው። እኔ የምሰራው ግጥምና ዜማ ምን ያክል ጊዜ ይደመጣል ቀጣይ ትውልድም ያደምጠዋል ወይ ብለህ ካልተጨነቅ አንተ ጋ ነው ጥፋቱ ያለው እኮ እኔ የማዳምጠው ጋር አንድ ወር ወይም አንድ ሳምንት እንድሰማው አድርገህ ከሰራኸው አንድ ሳምንት ሰምቼ ይሰለቸኛል። መልእክት የለውም ዝም ብሎ ለጊዜው መነቃቂያ። መልእክት ሊኖረው ይገባል። የድሮው ይሻላል ስንህል ያን ሙዚቃ ሲሰሩ በፍቅሩ ተስበው እንጂ እነሱ ለብር ብለው አይደል፣ ለብ ለብ አድርገው ሞቅ አድርገው አውጥተው ለሰው ሰጥተው ብር ለመሰብሰብ አይደል? እንደምታዩቸው ድሃ ናቸው የዱሮዎቹ፣ አይደል? ምንም ብር የላቸው አንተ አንድ ክሊፕ ስለቀህ ምናልባት አንድ ቤት ትገዛ ይሆናል፣ ወይ አንድ ቤትስ ትገዛ ይሆናል፣ ዝቅ ቢል አንድ ቤትስ ትገዛ ይሆናል። እነሱ ምን አላቸው? ሰው አላቸው፣ የሰው ፍቅር አላቸው፣ ክብር አሁን አሁንም ቢሆን ዜማቸው ተደማጭነት አለው። ግጥማቸው የሚይዘው መልእክት ስለ ፍቅር የሚስሩ ስለ ሀገር ፓወርፉል ነው። ለምን አንሰማው? እንሰማዋለ። ታሪክ አለው። እስቲ ዛሬ አንተ ስለ ኢትዮጵያ ስራ አልሰለጠነም በምንልበት ዘመን የሰራውን ስለ ኢትዮጵያ እሱም ስማ። የቱ ነው የሚወርህ የቱ ነው የሚያስለቅ ስለምባህን ቀድሞ የሚያመጣው አንተ ከሰራሁ ጋር ራስህ ሌላ ሰውም አይጠበቅም። እራስ ቁጭ አድርገውና ይኸው ልክ ነው ወይ የሚለውን ተመሰከረ። ለዛ ነው የድሮው ይሻላል ስንል። አሁን የሚገራርሙ ቴክኖሎጂዎች መጥተዋል። ክሊፕ ለመስራት ድሮ አንዲት ቤት ውስጥ እንደዚች ዛጋ ካሜራ አለ ተደቅኖ ክሊፕ ይሰራ ነበር። ጎን ለጎን ቆመ ሁለቱ አሁንስ የተለያዩ ቴክኖሎጂዎች አሉ። የተለያዩ ድሮኖች መጥተዋል። እነሱ ሳይቀር ቀርጸ ክሊፕ ትሰራለህ። ግን የተሰጠህ ቴክኖሎጂ አንተ ተጠቅመህበታል። ቴክኖሎጂ እጅ ላይ አለ፣ የምትሰራው ክሊፕ ደግሞ ሊታይልህ አልቻለም። ብዙ ቪው የለውም። ለምን ሆነህ ብለህ ራስህን ጠይቅ። መሰረት ስለሌለው መሰረት ስላልሰጠኸው መሰረት ሳይኖረው ስለሰራኸው። መሰረት ማለት ደግሞ ባህል፣ እምነት፣ ታሪክ እነኚህ ነገሮች ሊኖሩት ይገባል። ክሊፕን ስትሰራ ምን አይነት ክሊፕ ነው እየሰራው ያለው የሚለውን ይው ራቁታቸውን ያሉ ሴቶች መዘመንያ ነው እንዲህ ግራም ሚቀባል ስልጣኔ ምንድን ነው? ትርጉሙ የሆነ የተላለፍነው ነገር አለ። መሰልጠን ማለት ራቁት መሄድ ነው እንዴ? ሰው ራቁቱን እየሄደ እንደ ሰለጠነ ይባላል? ራቁቷን የምትሄድ ሴት ክሊፕ አሰርተህ እንዴት ብዙ ቪው ትጠብቃለህ? ምናልባት ለናይት ክለብ ይሆን ይሆናል። ምክንያቱም ናይት ክለብ ምን አይነት ልጆች እንደሚገቡ፣ ምን አይነት ሰዎች እንደሚገቡ ይታወቃል? እራሳቸውን ሊረሱ የሚፈልጉ ሰዎች ናቸው፣ ይገቡታል ለናይት ክለብ። ለነሱ ይሆን ይሆናል እንዴት ሁሉም ህዝብ እንዲያይ፣ ልጅ አዋቂው እንዲያይ ልትፈልግ፣ ከዛ ላይ ምን ያገኛል? እምነትን አይገልጽ፣ ባህልን አይገልጽ፣ ታሪክ የለው። በቃ ያልተለበሰ ልብስ ዘመናዊ ነገር ሰራው ክሊፕ ለማለት እዚች ጋችን ቀዩን ለመጥቀስ እንኳን እንትን ይላል። አረምን እራፊ ይሉታል እናት ራፊ ማለት የተበጨቀ ትንሽዬ ማለት ነው። እሷን እዚች ጋርና እዚህ እንትናቸው ላይ ጣል አደረኩ። በቃ እዛ እንዴት ብን ብን ብን ብን ብን እዛ ክሊፕ ሰራ፣ እዛ ጋር ላይት አለ፣ እዚ ጋር ጭስ እንትን በቃ ዲኮሬሽኑ አደለም፣ ይዞት የመጣው መልእክት ነው ህዝብ እንትን ውስጥ እንዲቀመጥ የሚያደርገው አንዳንድ አንዳንድ ክሊፖችን ስመለከት አገር ሊያጠፉ ባህልና እምነት ሊያጠፉ የተነሱ ነው የሚመስል። እነሱ አብደው እኛንም ሊያሳብዱ ሊያትልቀቁብን። እንደዚህ አይነት ነገሮች በቃ መስራት ካልቻላችሁ አልቻላችሁም፣ ጥበብ ለእናንተ አልተሰጠችም። ስለዚህ ተውልን፣ ልጆቻችን እናሳድግ። ዛሬ አንተ እንደዚህ ሰራ፣ ነገ ጠዋት ምንም አይነት ልብስ ይቀራል። በቃ ወደፊት ማለት ነው የሚሰሩ ክሊፖች እኮ ከአምስት አመት በኋላ ልብስ የሚባል ኢትዮጵያ ላይ እንዳይለበስ አይነት ነገር ነው። የሚያስተላልፉት መልእክት ለምን ያይሆናል? አንደኛ እነኝህን ነገሮች የሚመለከተው አካል አለ። የመንግስት አካል ምን እየሰራ ነው አላውቅም። ስራው ምንድነው የማውቀው ነገር የለም። ግን እሱን ይመለከታል? ይሄ ባህልና ቱሪዝም ቢሮ ነው የሚመለከተው አይደል፣ ባህል ነክ ነው። ባህልን እያጠፉ ነው። ቱሪስት ምን ሊያይ ነው የሚመጣው? እኛ ጋር የምናስተላልፍለት ክሊፕ ይሄ ነው። ስለዚህ ራቁቱን ደሞ ራቁቷን የምትሄድ ሴት ትዛማለች። አለባበስህ ብቻ እኮ አንድ ባህል ነው እሱን ሊያይ ቱሪስት ይመጣል። ክሊፕህ ላይ ኢትዮጵያን ካስቀመጥካት በምትሰራው ክሊፕ ላይ ኢትዮጵያን ካሳያት ዋው ሄጄ ማየት አለብኝ ብሎ ሊመጣ ይችላል። ያንተ ክሊፕ ወደዚህ ወደ ኢትዮጵያ ቱሪስት የሚጠራ ነው ወይ ምናልባት የሚያባርር ሊሆን ይችላል? ለምን ባህል የለውም፣ መሰረት የለውም። እዛና እዛ ጨርቅ ሰበሰብክ፣ አለበስክ በቃ እዛ ጋ ይጨዋል ዘፋኝ ክሊፕ ተሰራ። ብልጭ ድርግም ስላለመብራት ያ እንድትወድቅ ወደ ውቅ ውድቀት እንጂ የሚወስድህ ወደ እድገት አይደለም። ከዛ በኋላ እዚ ጋ የሰራሁት ክሊፕ አልታየልኝም፣ እዚ ጋ እንትን አላለልኝም። እዚ ጋ እኔ እኮ ግርም ሞራል ሞራል ኖሯችሁ ቴሌቪዥን ጣቢያ ላይ ቀርባችሁ ስታስተዋውቁት፣ ይሄ እኮ ሞራል ያስፈልጋል። ይሄ እንትን ለማለት ልጅ የላችሁም፣ ቤተሰብ የላችሁም። ታሪክ አታቁም? ራቁትን መሄድ ማለት እኮ ማበድ ማለት ነው አንዳንድ ክሊፖች እንዴ ይቅር ይበለኝ ለመግለጽም ይከብዳል አማኔል ውስጥ የሚያስገባቸው ያጡ ነው የሚመስሉት ክሊፑን የሚሰሩት ሴቶች ናቸው ወንዶቹም ሴቶች እንፍጠር ሲባል ልፈጥር ነው ብለ ጭንቅላትን ስታሳምነው ነው ከምን ተነስተ ነው ዝም ብሎ አይፈጠርም ከምን ተነስተ ነው ባህል ታሪክ እምነት መነሻ ምንድን ነው? ፈጠራ አለው ብለህ ስትነሳ የኔ ክሊፕ ፈጠራ አለው፣ ማንም አልሰራውም። የወጣበት ብር ለእንትን ያወጣሁት ለምን ኮስሞቲክስ ተብሎ ዜጋ ጭቃ ስለተገባች በቃ ተፈጠረ። ውብ የሆነችውን ሴት ሜካፕ ቀብተህ አመድ ስላስመሰልካት በቃ እሱ ነው ፈጠራ። የሚያምር ፊት አላችሁ፣ ኮረኮንች ይመስላል በሜካፕ ለምን ከናንተ ጋር ስለማይሄድ፣ ተውት። አሁን ሜካፕ ላነሳ አይደለም። ራሳቸው የሚቀቡት ከሚደርስባቸው ሳይድ ኢፌክት ተነስተው ሊተውት ይችላሉ። እንዲሁም ውብ ነበራችሁ። ኢትዮጵያዊ ሆናችሁ ብትመጡ ውብ ናችሁ። ፊታችሁን በውሃ ታጥባችሁ በቃ ውብ የሆነ ታይቶ የማይጠገብ ከለር ተሰጥቷችኋል። ግን ጭቃ ካልተቀባ እዛ ካሜራ ፊት መቆም አይቻልም። ግዲያ ነው። ዘመናዊ አድርጌ ማንም ያልሰራው የዓለማችንን የመጨረሻ ቴክኖሎጂ ተጠቅም። ወሬ ብቻ ወሬ አይደለም የሚያስፈልገው ስራ። ኢትዮጵያዊ ነህ ወደድክም ጠላህም። እዛ ጋ ወጥተህ መንቀር መንቀር ስላልክ ክሊክ ላይ የውጭ ዜጋውንክ ማለት አለን። በቃ አንተ ኢትዮጵያዊን መነሻ አለ። ስራህ ላይ ባህል ይኖረው፣ ስራህ ላይ ታሪክ ይኖረው፣ ስራህ ላይ እምነት ይኖረው እምነት ስንል ራቁቷን አትሄድም፣ እምነት ያለ ሴት ያን ማለት ነው። መስኪድ ውስጥ ስራ ወይም ቤተክርስቲያን ስራ እያልነ አደለ። አንተ ጠንካራ ነገር ይዘ ስትመጣ፣ ባህልና እምነትህን ታሪክን ጠብቀ ስትመጣ፣ እኛ ብቻ አደለንም፣ አለም ያይልሃል። ያኔ በአንድ ክሊፕ ወይም በሁለት ክሊፕ ሊያልፍል ይችላል። ግን ይሄ ናይት ክለብ ብቻ የሚከፈት ክሊፕ ሰርተ የምታመጣ ከሆነ ድካምንም ይተርፍም፣ ወጪ ለሚተርፍ ምክንያቱም ገና ልትሰራው ስታስብ ብሩ ነው አንተ የምታስበው። ምን ያህል ብር ይመጣ ይሆን? አሁን ይህን ያህል ደርሻለሁ፣ ይህን ያህል ባይመጣ ስጭንቀት እሱ አይደለም። ምን ሰራው ህዝብ ወደደልኝ ወይ ይሄን አስብ እስኪ አሰራው። በጣም አሳፋሪ ነው እኮ አንዳንዱ። በጣም ይሁን የእናንተን እንቶ ባህልና ቱሪዝም ሚኒስትሩንም እንተው፣ እሳቸው ጡረታ ወጥተው ሊሆን ይችላል። ቦታው ላይ ሰው አልተተካ ሊሆን ቴሌቪዥን ጣቢያዎችስ ትውልድ ሊገሉ ከተነሱ ሊያጠፉ ከተነሱ ሰዎች እንዴት ትሰለፋላችሁ? ድሮ ሳንሱር የሚባል ነገር ነበር። በእርግጥ ያ አሁንም ቢኖር ጠቃሚ ነው ብዬ አስባለሁ። ያን ሳንሱር ሲፈጥሩ እነሱ እንትናቸውን ፖለቲካቸውን እንዳይነካባቸው ነው። ስልጣንን የሚነካ ነው ወይ፣ እኔም ጎሰም ያደርገኛል ወይ ብለው ነው። ባህልንም ከሳተ ግን አያሳልፉ የአሁን የባህልና ቱሪዝም ስራ ነው አይደለ? እሱ ነው ባህል እየጠፋ ነው። ትውልድን የሚያነጽ ስራ እየተሰራ አይደለም ብሎ ኢቭን ሰሪዎቹን ብቻ አይደለም ቴሌቪዥን ጣቢያውን መጠየቅ ያለበት እሱ ነው።